ካናዳ ዜጎቿ ወደ ኢትዮጵያ እንዳይጓዙ ያስጠነቀቀችበት ያልተጠበቀና አስደንጋጭ መግለጫ። ከሰሞኑ ንቅናቄ እያደረጉ ያሉ ዶክተሮች አንድ በአንድ ተለቅመው እየታሰሩ ነው። ጉዳዩም እጅግ አሳሳቢ ይሆናል። ሀገራቱ ኢትዮጵያ ላይ ተነስተውባታል። የጅቡቲ መንግስት፣ ሰነድ አልባ ወይም ደግሞ ወደ ሀገሬ በህገወጥ መንገድ የገቡ ናቸው ያላቸውን የኢትዮጵያ ዜጎች ከሀገር ውስጥ ጠራርጎ በአፈሳ መልክ ማስወጣት መጀመሩን የገለጸ ሲሆን፣ በዚህም እየተሰሙ ያሉ መረጃዎች እጅግ አሳዛኝ ናቸው። ሙሉ መረጃውን በስፋት እንመለከታለን። ተባብረው ኢትዮጵያን ለቀው ሊወጡ ያሉ ጋዜጠኞችና ድብቁ መረጃ ይፋኗል በዝርዝር መረጃችን በስፋት እንመለከታለን። በሌላኛው መረጃችን ደግሞ የሩሲያ ፕሬዝዳንት ቭላዲሚር ፑቲንና ዘለንስኪን በተመለከተ የዓለም ሚዲያዎች በፊት ገጻቸው ላይ ያወጡትንና እየተነጋገሩበት ያለውን አነጋጋሪ መረጃ በዝርዝር መረጃችን በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኘው የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያለን እና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 የጅቡቲ መንግስት ሰነድ አልባ ወይም ደግሞ ወደ ሀገሬ በህገወጥ መንገድ የገቡ ናቸው ያላቸውን የኢትዮጵያ ዜጎች ከሀገር ውስጥ ጠራርጎ በአፈሳ መልክ ማስወጣት መጀመሩን ገልጿል። ይህ የጅቡቲ መንግስት እርምጃ በድንገት የተጀመረ አዲስ ተግባር ሳይሆን ለበርካታ ዓመታት ኢትዮጵያውያንን አስገድዳ ወደ ሀገራቸው የመለስ ተግባር ስታካሄድ የቆየችው ተግባር ቢሆንም የዘንድሮ የፖለቲካ አንድምታ ያለውና ከየትም ጊዜ በላይ በልዩ ትኩረትና በከረረ እርምጃ የፈጸመችው አፈሳ የበርካቶችንም ትኩረት ሊስብ ችሏል። እንደሚታወቀው ጅቡቲ ፈረንሳይ ቀኝ ግዛት ነፃ ስትወጣ የሀገሪቷ ህዝባዊ መዋቅር በሁለት ብሔሮች ማለትም በአፋርና በኢሳ ብሔሮች ብቻ የተወሰነች ሀገር ሆና የተመሰረተችም ሀገር ናት። ስለዚህ የአፋርና የኢሳ ብሔር ተወላጆችም ከጅቡቲ ግዛት ውጪም ባለው የትም ሀገርና አካባቢ ቢወለዱና ቢያድጉም ወደ ጅቡቲ ገብተው ያለመገለል መገለል የሀገሪቷ ዜግነት የማግኘትና ተጠቃሚ የመሆን ህገ መንግስታዊ መብትም አላቸው። ጅቡቲን እየመራ ያለው ኢስማኤል ኦማር ጌሌ በኢትዮጵያ ከሚገኘው የኢሳ ማህበረሰብ የተገኘ ተወላጅ ቢሆንም ቢሩ ሂሳ በመሆኑ በጅቡቲ ህግ መሰረትም በጅቡቲ ዜግነትና ተጠቃሚነትን ከማግኘት ባሻገር ሀገሪቷን የመብራት ድልም ተገኝቶበታል። ስለዚህም አንድ የአፋር ተወላጅ ከኤርትራ የሚሆን ከኢትዮጵያም ተነስቶ በጅቡቲ ግምሩክ ኬላ ላይ ፓስፖርት አሳይ፣ የቪዛ ፈቃድ አምጣ፣ የዜግነት መታወቂ ሳይ ተብሎ ሳይጠየቅም አፋር መሆኑን የሚገልጹ ጥያቄዎችን ብቻ ተጠይቁና ተረጋግጦ ወደ ሀገሪቷ በነጻነትና በዚያ የመኖር ሙሉ መብት አለው ማለት ነው። ኢሳዎችም እንዲሁም ከኢትዮጵያ ይምጡ የሚምጡ የ ኢሳ ጎሳ አባላት መሆናቸው ከተረጋገጠ ወደ ሀገሪቷ በነጻነት ይዘልቃሉ ማለት ነው። በአጠቃላይ ጅቡቲ እያካሄደች ባለው በዚህ አፈሳ ብዙ ሰው ያሉን አመለካከት እንዳለው ስላየው ለጠቅላላ እውቀት እንዲሆንላችሁ ጅቡቲ እንደሏሉ ሀገርነቷ ከሁሉም ብሄሮች ማለትም ከአፋርና ከኢሳ ውጭ ያለውን የትኛውንም ብሄር ከሀገሪቷ የማባረር ሙሉ መብት ያላት ሀገር መሆኗን መረዳት ተገቢ ነው። ስለዚህም ሰሞኑን በኢትዮጵያውያን ስደተኞች ላይም የምትወስደው እርምጃ የትኛውም አላማ ያነገበ ቢሆን በአዲስ የጀመረችው ድንገተኛ እርምጃ ሳይሆንም የጅቡቲ መንግስት ኢትዮጵያን ብቻ ሳይሆን የትኛውም ዓለም በሕገወጥ መንገድ ወደ ሀገሯ በሚገቡ ላይ ከድሮም ያላት አቋም መሆኑን ማወቅ ያስፈልጋልም በማለት መረጃው ተጋርቷል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን ዳኛው በጸጥታ ኃይሎች ተወስደው መታሰራቸው ተገለጸ። አቶ ዮናታን በጸጥታ ኃይሎች ከቤታቸው እንደተወሰዱ የተገለጸ ሲሆን በአስቸኳይ እንዲፈቱም ሲል ማህበሩ አሳስቧል። የማህበርን ፕሬዝደንትና ሌሎችን አመራሮችን በማሰርና በማንገላታት እርቡኛል ብሎ አደባባይ የወጣን የኢትዮጵያ ጤና ባለሙያዎችን ጥያቄ ማፈን አይቻልም። ፕሬዚደንቱም በአፋጣኝ በመፍታት የጤና ባለሙያዎችን ጥያቄም በአፋጣኝ መመለስ እንዳለበትም ማህበሩ ያምናል ሲልም አክሏል። ዮናታን በፖሊሶች እንደተወሰደ የገለጸው ማህበሩ ከዚህ በፊት ለምርመራ ትፈልጋለ ተብሎ እንደተደወለለት አሳውቆ ነበር ነገር ግን ከቤት ወስደው እንዳሰሩት ነው ቤተሰቦቹ ደውለው ያሳወቁንም ብሏል ጥያቄው አጠቃላይ የጤና ባለሙያ ሆኖ ሳለ ጥያቄው በውይይት እንዲፈታ ያሳሰቡ ግለሰቦችን ማፈን ተገቢ ነውን ነገ እኛ ምን እንደምንሆን አናውቅምና መልዕክታችን ይህ ነው ሲልም ነው ማህበሩ የገለጸው ፕሬዝዳንቱ የታሰረው ለግል ጉዳዩ አይደለምና ማህበሩን በመወከል ከፍተኛ ድምጽ የሆነ ለነበረው ፕሬዝዳንት አጋርነታቸውን አሳዩ ያለው የጤና ባለሙያዎች ማህበሩ ሌሎች የጤና ባለሙያዎች ሰዎችን ግለሰቦችን ማፈን የእናንተን ራብ አያስቀረውም ና ፍትሐዊ ጥያቄያችሁን ከፖለቲካ በጸዳ መልኩ እንድትቀጥሉ አበረታታለሁም ብለዋል። በቅዱስ ጳውሎስ አርባ ምንጭ፣ ወላይታ ሶዶ ና ሌሎች የተለያዩ አካባቢዎች የጤና ባለሙያዎችም አፍናና ማዋከብ እየደረሰባቸው እንደሆነም እየሰማን ነው ሲል ማህበሩም አክሏል። የኢትዮጵያ ጤና ባለሙያዎች ባለፉት ሳምንታት የቆዩና ምላሽ ያላገኙ ያሏቸውን አስራ ሁለት ጥያቄዎችን ለጤና ሚኒስተር ጭምር በማቅረብም የጊዜ ገደብ ሰጥተው ምላሽ እየጠበቁ እንደሆነ ምላሽ ካላገኙም ወደ ቀጣይ እርምጃ እንደሚገቡም እየገለጹም ናቸው። የኢትዮጵያ ጤና ባለሙያዎች ማህበርም ከቀናት በፊት በሰጠው ቃልም የጤና ባለሙያዎች ጥያቄ የዳቦ ጥያቄ መሆኑን በመግለጽ ሌላ መልክ ለማስያዝ ወደሚፈልጉት አቅጣጫ ለመውሰድም የፖለቲካ ትርፍ ለማግኘት የሚረረጡ አካላት ከድርጊታቸው እንዲቆጠቡ ማሳስቡ ነበር። ባለሙያዎችም የሚያነሱት የመብት ጥያቄዎችም መንግሥት አዳምጦ እንዲመልስላቸው፣ ጥያቄዎቻቸው ምንም አይነት የፖለቲካ አጀንዳ እንደሌላቸው፣ ከነዚህ የጤና ባለሙያዎች ጋር በተያያዘ ነገሩን ሊረሳቸው በማስመሰል የፖለቲካ ትርፍም ለማግኘት የሚሞክሩ አካላትም አርፈው እንዲቀመጡ ነበር ጥሪም የቀረበው። ነገር ግን አሁን ላይ የማህበሩ ኃላፊ የሆኑት መታሰራቸውን ና በርካታ ሌሎች የጤና ባለሙያዎችም ከጥያቄዎቻቸው አንጻርም እንደታሰሩ ነው የተገለጸው። ወደ ቀጣይ መረጃችን ስናመራ የካናዳ የውጭ ጉዳይ ሚኒስተር ዜጎቹ ለወሳኝ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳይጓዙ ማስጠንቀቂያን አወጣ። ሚኒስተሩ ባሰራጨው የጉዞ ማስጠንቀቂያ ከዚህ ቀደም ባወጣው ላይ ማሻሻያዎችን ማድረጉን አስታውቋል። በአዲሱ ማስጠንቀቂያው መሰረትም ካናዳውያን ወደ ሰሜናዊት ኢትዮጵያ ክፍል ፈጽሞ መሄድ እንደሌለባቸውም አሳስቧል። በአማራ ትግራይና ቤኒሻንጉል ጉምዝ፣ ሌሎች ጦርነት ህዝባዊ አመፅና የማይገመት የጸጥ ሁኔታ እንዳለ ጠቅሶም ወደ እነዚህ አካባቢዎች መሄድ አደገኛ መሆኑን ማሳውቋል። የካናዳ መንግስትን ጨምሮም በመካከለኛው ኢትዮጵያ የሚገኙ ክልሎች ብሎ በጠቀሳቸው በጋምቤላ ና ሲዳማ፣ እንዲሁም በኦሮሚያ ክልል ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ ና ሆሮ ጉድል ወለጋ በተጨማሪም በሁሉም የኢትዮጵያ ድንበሮች አካባቢዎችም ፈጽሞ ዜጎቹ እንዳይሄዱ ነው ያሳሰባቸው። በተቀሩት የኢትዮጵያ ክፍሎችም ለወሳኝ ጉዳይ ካልሆነ በስተቀር መሄድ እንደሌለባቸውም ነው ያስጠነቀቀው። ይህም በበርካቶች ዘንድ ድንጋጤና ፍርሃትን ፈጥሯል። ወደ መረጃችን ስናምራ የሩሲያ ፕሬዝደንት ቭላዲሚር ፑቲን ከዩክሬን ጋር ከግንቦት ሰባት በፊት ቀጥተኛ ንግግር ለማድረግ ጥሪ ማቅረባቸው በተለያዩ ሚዲያዎች ላይ እጅግ እያነጋገረ ይገኛል። ቅዳሜ ዕለት ከክሬምሊን በቴሌቪዥን በሰጡት መግለጫ የግጭቱን መሰረታዊ ምክንያት ለማስወገድ እንዲሁም ዘላቂና ጠንካራ ሰላም ለማምጣት የሚያስችል ኮስተር ያለ ንግግር ማድረግ እንፈልጋለን ብለዋል። ይህ የቭላዲሚር ፑቲን ንግግር የተሰማው የዩኬ ጠቅላይ ሚኒስትር ሰር ኬር ስታርመር የፈረንሳዩ ኢማኑኤል ማክሮን ጨምሮ የአውሮፓ መሪዎች ዩክሬንን ከጎበኙና ሩሲያ ያለምንም ቅድመ ሁኔታ በአስቸኳይ ለ30 ቀናት የሚዘልቅ የተኩስ አቁም እንድታደርግም ከጠየቁ በኋላ ነው። የክሬምሊን ቃል አቀባይ ዲሜትሪ ለአውሮፓ መሪዎች ጥያቄን በሚገባ ማሰብ ይኖርብናል ሲሉም የሞስኮን ምላሽ አሳውቀዋል። ነገር ግን እኛ ላይ ጫና ለማሳደር መሞከር ፈጽሞ ረብ የለሽ ነው ሲሉም አስጠንቀዋል። ፑቲን በመግለጫቸው በቱርክ ትልቋ ከተማ ኢስታንቡል እንዲካሄድ የጠየቁት የሁለቱ ሀገራት ንግግርም አዲስ የተኩስ አቁምና የሰላም ስምምነት ላይ መድረስ ያስችላል የሚለው ላይ ተስፋ እንዳላቸውም ተናግረዋል። የሩሲያው ድለትም ከፕሬዝደንት ሬሲፕ ጣይብ ጋር በውይይቱ ዝርዝር ጉዳዮችን በሚመለከትም እንደሚያነጋግሯቸው አስታውቀዋል። የአውሮፓ መሪዎች ወደ ዩክሬን ዋና ከተማ ተጉዘው ሞስኮ ለአንድ ወር የሚቆይ የተኩስ አቁም እንድታደርግም በጠየቁበት ለትም በቀረበው የሩሲያ የእንነጋገር ግብዣ ላይ ኬቭን ምላሽ ሰጥታለች። ቮሎድሚር ዘለንስኪን ዩክሬን ስለ ተኩስ አቁም ለመነጋገር ከፑቲን ጋር ለመገናኘት ዝግጁ መሆናቸውንም ገልጸዋል። አክለውም ሩሲያ ጦርነቱ እንዲያበቃ ፍላጎት ማሳየቷን በጎ ምልክት ነውም ብለዋል። ዘለንስኪን ሩሲያ የተሟላ ዘላቂና አስተማማኝ የሆነ የተኩስ አቁም ከነገ ጀምሮ እንደሚኖር ማረጋገጫ ትሰጣለች ብዬ ጠብቃለሁ ሲሉም ተናግረዋል። የአውሮፓ መሪዎችም የፈቃደኞች ጥምረት ሲሉ የመሰረቱት አባል አገር የሆኑት ፈረንሳይ፣ ጀርመን፣ ዩኬና ፖላንድም ወደ ኬቭ በተጓዙበት ወቅትም ከዩክሬን ፕሬዝደንት ቮሎዲሚር ዘለንስኪን ጋር በአንድነት መግለጫ ሰጥተው ነበር። መሪዎቹ ፑቲን ለ ሰላሳ ቀናት የሚቆይ የተኩስ አቁም ያለምንም ቅድመ ሁኔታ ለማድረግ የማይስማሙ ከሆነ አዲስና ግዙፍ ማዕቀብ በአየር በባህርና በየብስ በሩሲያ ኤነርጂና ባንክ ዘርፎች ላይ ሊጥሉ እንደሚችሉ ማስጠንቅቀዋል። እነዚህ መሪዎችም ይህንን ምክር ሀሳብ ከአሜሪካው ፕሬዝደንት ዶናልድ ትራምፕ ጋርም መነጋገራቸውንም ገልጸዋል። ሰርኪየር ለቢቢሲ እንደተናገሩትም የአሜሪካው ፕሬዝደንት ያቀረቡት የተኩስ አቁም ሀሳብ በፍጥነት ተቀባይነትን ማግኘት ያለበት እንደሆነም ጥርት ያለ አቋም ነው ያላቸውም ብለዋል። ከስብሰባ በኋላ ዘለንስኪን መሪዎቹ ከዩክሬን ጎን በመቆማቸው አመስግነዋል። ዛሬ ዘላቂ ደህንነት እንዴት መገንባትና ማረጋገጥ እንዳለብን የሚለው ላይ እናተኩራለንም ብለዋል። በአውሮፓ መሪዎች የቀረበው ምክር ሀሳብን በሚመለከትም ምላሽ የሰጡት የክሬምሊን ቃል አቀባይ አዲስ እርምጃ ነው፣ ነገር ግን እኛ ላይ ጫና ለማድረግ መሞከር ረብ የለሽ ነውም ብለዋል። የሩሲያ መገናኛ ብዙኃን የክሬምሊን ቃል አቀባይ የአውሮፓ መሪዎች ግንኙነታችን ዳግም እንዲቀጥል ከማድረግ ይልቅም በባህሪያቸው ጠባጫሪ ናቸው ማለታቸውን ጠቅሰውም ዘግበዋል። ከዚህ ቀደም ሞስኮ የተኩስ አቁምን በተመለከተ እንደምታስብበት ገልጻ የነበረ ሲሆን በቅድሚያ ግን ለዩክሬን የሚቀርበው ወታደር እርዳታ መቆም አለበትም ብላም ነበር። ፑቲን በክሬምሊን ለተሰበሰቡ ጋዜጠኞችም በሰጡት መግለጫ የዩክሬን ጦር አዲስ የጦር መሳሪያና የእስራኤል ካገኘ በኋላ በጥድፊያ ምሽግ ከቆፈረም በኋላ እናም አዲስ ኮማንድ ፖስቶችን ካቋቋመ በኋላ የተራዘመ ወጊያ ከማካሄድ ይልቅ ይህ የረጅም ጊዜ ዘላቂ ሰላም ለማምጣት የመጀመሪያ እርምጃ ሆኗልን ብለዋል። አክለውም ማን እንደዚህ አይነት ሰላም ይፈልጋል ሲሉ ጥያቄን አቅርበዋል። ፑቲን በንግግራቸው ዩክሬንን ለ30 ቀናት በሩሲያ የኤነርጂ መሰረተ ልማቶች ላይ ጥቃት ላለማድረስም በመጣስ እንዲሁም ባለፈው ወር በፋሲካ ባለትም ከሩሲያ የቀረበላትን የተኩስ አቁም ጥሪ ውድቅ በማድረግም ከሰዋል። ሞስኮ የዩክሬንን የኤነርጂ መሰረተ ልማቶች ላለመምታትም ስምምነት በተደረገ ያደረሰበት ማግስት ምንም ነገር ሳይለወጥ ሞስኮ ጥቃቱን ቀጥላበታለች ሲሉ ዘለንስኪን ለአውሮፓ መሪዎችም ተናግረዋል። ፑቲን በንግግራቸው የጠቀሱት ሌላኛው የተኩስ አቁም የሁለተኛው ዓለም ጦርነት ድል መታሰቢያ ምክንያት በማድረግም የተኩስ አቁም እንዲደረግም ያስተላለፉትን ትዕዛዝ ነው። ኪየፍ በተናጠል የሚደረግን የሶስት ቀን የተኩስ አቁም ጥሪ ለታይታ ነው በማለትም ውድቅ አድርገዋለች። ዘለንስኪን ለሰላሳ ቀናት የሚቆይ የተኩስ አቁም እንዲደረግም ጥሪን አቅርበዋል። የሶስት ቀኑ የተኩስ አቁም ይጀምራል ተብሎ በሚታሰብበት ሐሙስም ዩክሬን ሩሲያ 130 ጥሰቶችን ፈጽማለች በሚልም ተመጣጣኝ እርምጃ መውሰዷንም አስታውቃም ነበር። ሩሲያ በበኩሏም ዩክሬንን 480 ጥሰቶችን ፈጽማለች በማለት ከመወንጀሏ በፊትም የተኩስ አቁሙ እየተጤነ ነው ብላም ነበር። ፑቲን ቅዳሜ ዕለት በሰጡት መግለጫ ላይ ሁሉም ነገር እየሆነ ቢሆንም ለኪየቭ ባለስልጣናት ድርድሩን እንዲቀጥሉ ጥሪ እናቀርባለን። አጽንኦት መስጠት የምፈልገው ቀጥተኛ ንግግሩን እንዲቀጥሉ እንዲሁም ያለምንም ቅድመ ሁኔታ መሆን እንዳለበት ነው ብለዋል። በሩሲያና በዩክሬን መካከል ለመጨረሻ ጊዜ ቀጥተኛ ንግግር የተካሄደው ሩሲያ ዩክሬንን ከመወረሯ አስቀ ድሞ ከሶስት አመት በፊት ነበር። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ቸር ቆዩልን።